ሰላም ጤና ይስጥልኝ ዛሬ ዋጋ ለምትጠይቁኝ ልጆች አሁንስ በቃ ይኸው ልንገራችሁ ምንጣፎች ናቸው ቱርኪያና ኢራን ቀላቅዬ አስገብቻለሁ በጣም ቆንጆ ቆንጆ ምንጣፎች ያው እንግዲህ እስከ አረፋ የሚሆነኝ ያህል በጊዜ አስገብቻለሁኝ ማለት ነው እንዲሁም ደግሞ መጋረጃዎች አሉኝ ባለፈ አይታችኋል ከጉምሩክ ተረክቤ ሳወጣቸው በጣም ቆንጆ ቆንጆ መጋረጃ በርካሽ ዋጋ ለምሳሌ ሁለት ሁለት ሁለት ነው ያለው። አንዱ ሁለት ሜትር ካምሳ ነው። ለፍሬንች ዶር ሁለቱ በአንድ ሲሰቀል አሪፍ ይሆናል ማለት ነው። ሁለት ነው አይታችሁታል። እነዚያው ሁለት ነው፣ አንድ ላይ እንዲህ በብረቱ ሲገባ አምስት ሜትር ይሆናል ማለት ነው። ይሄ አንዱ ሁለት ሜትር ካምሳ ነው። ስለዚህ ለመስኮቶች፣ ለፍሬንች ዶሮች በቅናሽ ዋጋ የምትፈልጉ ልጆች ካላችሁ ይሄ የቻይና መጋረጃ ነው ወይም የቻይና ምርት መጋረጃ ነው እና የሆነ ከለሩም ደስ የሚል ነው። ሳሳ ያለ ነው። ቬሎ ነገር ነው። እና የምትፈልጉ ልጆች ካላችሁ በብዛት አስገብቻለሁ። ዛሬ ከለር ነው ማሳያችሁ፣ አይነት ነው ማሳያችሁ፣ ዋጋ ነው የምነግራችሁ። ይህም እንዲያውም በተመጣጣኝ ዋጋ እንደምትመለከቱት ሁለት ሜትር ከሀምሳ በሶስት ሜትር ሁለት ሜትር ከሀምሳ በሶስት ሜትር አስገብተናላችኋል። የብርድ ልብስ እንትን ያለ ይሄ ምቾት ማለት ነው። በጣም ምቾት አለው ሲቀመጡበት። በረንዳ ላይ አንጥፎ፣ ሳሎን ላይ አንጥፎ ሊሆን ይችላል። እንግዳ መጥቶ ሊተኛበት ሊሆን ይችላል። የምታነጥፉት እንዲህ ስጋጃ ላይ ምናምን ምቾቱን አትጠይቁኝ፣ እንዴ ደስ እንደሚል እና ዋጋውም ተመጣጣኝ ነው። ገባችሁ? ያውን ትልልቅ ምንጣፍ መግዛት አቅም የሌላቸው ሰዎች እነዚህን ምንጣፍ መግዛት ይቻላል ማለት ነው። ስለዚህ ዛሬ እነዚህ የቱርኪያ እና የኢራን ምንጣፎች ደረቅ ምንጣፍ ዋጋ ነው ማለት ነው። ይሄ የምትመለከቱት አሁን እጅ ላይ ያለው እርሳስ ከለር ነው። ቁመቱ ሁለት ሜትር ከአምሳ ነው። ጎኑ ደግሞ ሁለት ሜትር ነው ማለት ነው። ይኸውን ለመጅሊስ፣ ለጠባብ ቤት መጅሊስ መሀል ላይ እንዲሁም ደግሞ ለሶፋ መሀል ላይ እንዲሁም ስጦታ ለመስጠት ቆንጆ እቃ፣ ለስጦታ በተለይ ሰርግ ምናምን ላለባቸው ሰዎች እንደዚህ አይነት ምንጣፎች ብትሰጡ በጣም ቆንጆ ነው። ይሄ ደግሞ ሶስት በአራት ይባላል በጣም ትልቅ ምንጣፍ ነው። ያው ሱቁ ዘርግተን ለማሳየት ምናምን አይ በቃም የተጨናነቀ ሱቅ ነው። እንደ መጥበብ እያደረገኝ ነው። በፊት ሰፋ ያለልኝ ነበረ። ያው መጋዘንም ባስገባ እዚህም ባመጣት ጠቡኛል ማለት ነው። ያው እንግዲህ ምንም ማድረግ አይቻልም እና እነዚህ የመጅሊስ ነው፣ የአረቢያን መጅሊስ ምንጣፎች ናቸው። በአይነትና በከለር ይዤላቸው የመጣሁት ቱርኪያ ነው እንደምትመለከቱት። ለስጦታ በተለይ በቃ ይሄ ለሰርግ ለወንድም የሚሰጥ ወይም ለእህት የሚሰጥ የዘላለም ማስታወሻ ነው። ገንዘብ ተበልቶበት ሊሆን ይችላል የሆነ ቀለል ያለ ማቴሪያል ተገዝቶበት ሊሆን ይችላል። ያልቃል ወይም ደግሞ ይረሳል። እነዚህ እቃዎች ግን የማይረሱ የዘላ አለም እቃዎች ናቸው። ገባቸው አይደል የማይረሱ የዘላለም እቃ ነው። በነገራችን ላይ እንግዲህ በጣም ብዙ አይነት ከለሮች አሉ። ይሄ የምታዩት አሁን ጎመኔ ቬሽ ከለር በመሀል አለው፣ ነጣ ነጣ ያለ ለትልልቅ ቤቶች ትልልቅ ሳሎሮች መጅልስ ከተነጠፈው በኋላ የሚዘረጋ ምንጣፎች ናቸው ማለት ነው። ዋጋቸውን በጣም ተመጣጣኝ ዋጋ ነው ያለው ማለት ነው። በጣም ብዙ አይነት ከለር ነው ያለኝ ምንጣፎች። እንደምታመለከቱ ቴሌግራም ፔጅ ግቡ ዋጋውን እዛ ላይ ማለላችሁ። ደውላችሁም ጠይቁ። በስልክ ቁጥር በማስቀምጥላችሁ ሁሉም አይነት ከለር የምታዩት በሙሉ እኔ ጋር አለ ማለት ነው፣ ሱቅ ላይ። ከእናንተ የሚጠበቀው መደወል ብቻ ነው ማለት ነው። ሜትር ካምሳ አለ ሁለት ሜትር አለ ሶስት ሜትር አለኝ አራት ሜትር አለኝ እና ሳይዝ በበቂ ነው ያለኝ ሳይዝም ከለርም አለው ገባችሁ። ይሄ አሁን ቀዩ የምታዩት በሶስት ሜትር አለው፣ በአራት ሜትር አለው፣ በሁለት ሜትር አለው፣ በሜትር ከአምሳ አለው። እያንዳንዱ ሳይዝ አለው ማለት ነው እና እነዚህ የምታዩቸው በሙሉ ትልልቅ ምንጣፎች ናቸው። ያው ከጫፍ እስከ ጫፍ ማሳየት አልቻልንም። ወደ ላይ ከፍ እያደረግን ምናምን ነው ለማሳየት የምንሞክረው ቁመቱን ማለት ነው። በጣም ትልልቅ ምንጣፎች ናቸው። እናመሰግናለን ስለተከታተላችሁኝ ባይ